ባለፉት 20 ዓመታት ከኮሮና በፊት በነበረው ጊዜ የኢትዮጵያ ኢንፍሌሽን በየአመቱ እያደገ ሲመጣ የዓለም ኢንፍሌሽንም በዛ ልክ ተናጋ ሊባል አይችልም። የጨመሩባቸው ሀገራት ይኖራሉ፣ ግን አሁን ባለው ደረጃ ዓለምን የሚያናጋ ጉዳይ አልነበረም ኢንፍሌሽን ከኮሮና በኋላስ የዓለም ሁሉ መከራ ሆነ። እንደ አይምኤፍ ሪፖርት የ2024 ሪፖርት የአምናው ሪፖርት የሚያሳየው ቱርክ 58% ነበር። ኢንፍሌሽኗ ከፍተኛ እድገት ባለፉት 20 አመታት ካመጣጣት አንዷ ትርኩ ናት። ትራንስፎርም ያደረገች ሀገር ናት። ግን ባለፈው ዓመት በነበረው አጠቃላይ ሂደት 58% ግሽበት ነበረባት። ግብጽ 33% ግሽበት ነበረባት። አርጀንቲና ከ200 በላይ ግሽበት ነበረባት። ይህ የአይኤምኤፍ ሪፖርት ነው። አሜሪካ እንኳን አሜሪካ እዛ የሚኖር ዜጎቻችን እንደሚነግሩን ድሮ እንቁላል የሚገዛበትን ዋጋ ድሮ ስቶር ሄደው ሱፐርማርኬት ሄደው የሚያገኟቸውን እቃዎች በቁጥርም አያገኙም በዋጋም ጨምረዋል። ብዛም አሜሪካ ነዳጅ ወጣ ወረዳ ይባላል እ ብዙ ዋጋ የተረጋጋ ነበረው። አሁን ደዛ አይደለም። ከፍተኛ የዋጋ ግሽበት አለ። ዓለምን የናጠው ማለት ነው። ዓለምን ሲ ደግሞ ኢምፖርት የሚደረጉ ኢንፍሌሽኖች አሉ እዛ ሲረበሽ እንደኛ በኢምፖርት ላይ ቤዝ ያደረገ ኢኮኖሚ ያለው ሀገር ደግሞ ኢንፍሌሽን ኢምፖርት ያደርጋል። የቆየ ችግር አለን፣ ላው ላይ ኢንፌክሽን መጣ። ይሄ ችግር ደግሞ ከኛ አልፎ የዓለም ችግር ሆነ። ይሄ ሲደማመር ችግሩን ለመፍታት የምንወስድበት መንገድ በምዕራፍ ካልተከፈለ በቀር በቀላሉ የሚፈታ ሆኖ አናገኘውም። እና በመጀመሪያው ምዕራፍ ፈታታ ነው፣ አቧራውን ለማራገፍ ሞከር፣ ቫሊዩ ለመጨመር ሞከር፣ እሴት ለማከል ሞከር። በሁለተኛው ምዕራፍ እሳ ሁለተኛው ምዕራፍ ማንሰራራት ነው ያለብን። ሊፕ ፍሮግ ነው ማድረግ ያለብን። ቀስ ያለው አካሄድ፣ ኢንክሪመንታል የሆነው አካሄድ ካለንበት ችግር አያወጣንም። ያን ለማድረግ ደግሞ ሶስት ነገር ላይ እናተኩር። አንደኛ ተቋም እንገንባ። በፍጥነት እንፍጠን። በእያንዳንዱ ስራዎቻችን እንፍጠን፣ እንፍጠር፣ ፈጠራ ይታከልበት። ፈጠራ ከሌለ የፈጠርነውን ነገር ለመከወን ፍጥነት ከሌለ በፍጥነት የሚከውን ተቋም ከሌለ ሊፍሮግ ማድረግ አንችልም፣ መዝለል አንችልም። ኢንክሪመንታል ነው የሚሆነው እድገቱ። ያ ደግሞ ከሆነ የምናስበው ውጤት አናመጣም።